በአዳም ልኮ ሰይጣን ጋር ሕፃናት መኖር እንደሚችል ከቅዱስ መንፈስ ተለይተው አውሬ በሚመስል ዴብልስ መላክ ግን ወላጅ እናትን ፒኪን ያስለብሰ በየሸራተኑ በየቤተ መንግስቱ ዙሪያ ጥግጥግ እያስዳነስክ የእናቴ የመቀመጫ ያምር ቂጥሽ ምናምን የምትለውን አንድ ወንድ ልጅ እጁን እንደዚህ እየሳማ ጥሩ ጊዜ እናሳልፋለን፣ የሰይጣን ማክስ ያደረገ ምንድነው? ጥሩ ጊዜ ማታ ምን ልታረገው ነው? አዶናይ ገነ ጎቱ ኢምብሬሰር ሄዶ አቀፋት ማለት ነው። እንደዛ ማታ ወይን እየጠጡ ምና ምን እያለ ማመዳችሁ ነው? ምን ፈልጋችሁ፣ ምን ላርጋችሁ፣ ምን አርግ ነው ምትሉኝ? ይሄ አቀራረብ ራሱ ዚስ ተግጥ እየተባለ ወንዱ የሴት ሴቱ የወንዱ ልብስ ልብሱን እንደዚህ የሚያሸላላ ወንዱ አፍንጮን ብርቱን ተነርሎ ከተማ የሚዞርበት ጊዜ ሰላም ሰላም ቤተሰቦች እንዴት ላችሁልኝ እንደተለመደው እንግዲህ ጊዜና ሰዓቴን ጠብቄ ድጋሜ ከች ብዬላችኋለሁ ዛሬ እንግዲህ እንደተለመደው ለእናንተ ትኩስ ትኩስ የሆነ ነገር ስለሚገባችሁ እንደተለመደው ከቲክቶክ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ እናንተ እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እና ለቻናሉም አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ ወደ ቪዲዮ ስንጠብቀው የነበ ተከታታይ ፊልም እንግዲህ ጊዜና ሰዓቱን ጠብቆ በድጋሚ ወደ እናንተ ከች ብሏል። የነ ጳውሎስ ተከታታይ ድራማ ማለት ነው። እንግዲህ እንደምታዩት እንግዲህ በበደ መልኩ ነው በአሁኑ ያዘጋጁት እንግዲህ አጠቃላይ የጳውሎስ ቤተሰቦች እንግዲህ ወደ ድራማው ተመልሰው ገብተዋል እንደምታዩት ማለት ነው።

እንግዲህ ተከታታይ ጸዴ ድራማ የጳውሎስ የቲክቶክ ገጹ ላይ ብትገቡ ከፓርቷን ጀምሮ አንድ አራት አምስት ኤፒሶድ አለው። ደጋግማችሁ ብታዩት ራሱ የማይሰልች ፊልም ነው። እዚህ ገብታችሁ እንድታዩት ጋበዝኳችሁ። እንቅልፍ መጥቶ ብሽ ነው እንዴ? ተኝታ ነበረ ሜላቴ። እንዴት ነሽ? ሰላም በይ። ምን ነው እንዴ? ምንድነው?

በፈጣሪ ስም እንግዲህ ቤተሰብ አዶናይ የሰውን ጭንቅላት ከመቀየሩ የተነሳ እንግዲህ ለጉዳት የሚያደርስን ቪዲዮ እንዲሰራ እያደረገ ነው። እንደመታዩት እዚጋ አናቷ አልተረፈም ልጅቷ። እና ቤተሰብ የምንሰራውን ቪዲዮ ዝም ብለን ባንሰራ ጥሩ ነው። እንግዲህ ቤተሰብ ሰው ሁሉ ቴሽኑ የቲክቶክ ክሬቲቭ አዋርድ ላይ ከመሆኑ የተነሳ በትናንትናው ዕለት የጉማ አዋርድ እንደነበረ ማንም ያወቅ አልነበረም። ብዙም ተመልካች አልነበረውም። አብዛኛው ቲክቶክ ላይ ነው አይቶት፣ እንዴ እንደዚህ ነበረ እን ምናምን እንደዚህ ተደርጎ ነበር እንዲ ምናምን የተባለው እንጂ አብዛኛው አባቴ ትናንሽ ነገሮች ላይ ሲያተኩሩ ትላልቅ ነገር እንትን እያሉ፣ ያው በትንሹ እንድታዩት ያክል። እንግዲህ የምታዩት አርቲስት ማለት ነው። አሁን የመጨረሻውን ፊልም ብታዩት ጥቁር አደይ የሚለውን በጣም ነው የምትወዱት። የምሬ ነው ምላችሁ። በጣም ከምጠብቁት በላይ ነው የተወነበት ማለት ነውና እና ጥቁር አደይን ገብታችሁ ብታዩት በጣም ጸደፊ ፊልም ይህን ይመስል ነበር እንዳያችሁት። እንግዲህ በጣም ጽድት ያለ ጊዜ ነበርና ለዩቲናስ መልእክት አለኝ። ምናልባትም እንደ ጉንተላቢጤ ነው ወጣትነች እና ግን አንዳንድ ስህተት እና እርምት ትምህርት የሚያስፈልገው አንዳንድ ክዋኔዎችን ለወጣቶችን የሆነ ነገር ማለት አለብን፣ ዝም ማለት ስለየለብን ነው። የመጀመሪያው ኢሞሽናል ኢንቴሊጀንስ የስሜት እውቀቷ ላይ እንድታስብበት አንድ ነገር ላንሳ እሱም ከአዶናይ እና ጓደኞቿ ጋር አንድ ጌት ቱጌዘር ኦኬዥን ላይ ቲንክ ሁለቱ አዶናይ እና ዩቲናስ ኢንተራክት ያደርጉበትን ሁኔታ ይቻሉ። ግን ልጅቷ ታ ጉዳይ አይደለም ሞሽን እውቀት ትልቅ ስለሆነ አድምጡ። ለሰላምታ እንኳ የመግደርደር አላለም። እን የመግደርደር የመታበይ ስሜትን አሳይታለች። ግን አዶናይ ገነጎቱ ኤምብሬሰር ሄዶ አቀፋት ማለት ነው። ምን ማለት ነው? ለሰው ልጅ ፍቅሩን አሳየ ማለነው። ር በእሷ ላይ ንንት ሰራባት ስማርት ግን ለወደፊቱ ያለ ሶሻል ኢንትራክሽን በሚኖርበት ሰዓት ሞደስት ዋይዝ መሆን በጣም ጥሩ ነው እና ልጁ ግን ያንን በማድረጉ አስተምሮሻል። ራስሽን ግን ትዝብት ውስጥ ጥለሽዋል። እና ይሄኛው ለወደፊቱ መታሰብ አለበት። ተቆጪ ሰው ሞት ቢያስነሳም አይመሰገንም ይባላል። ተቆጪ ሲኮን መታበይ ሲኖር ያንቺ ምርት አገልግሎት ያንቺ ምርት ድራማ ነው። ድራማ ኢዝ ኢንታንጂብል ፕሮዳክት የማይዳሰስ የማይጨበጥ ነው። ይሄ ምርትሽ ፕሮዳክትሽ ገበያ እንዲያገኝ ለገበያ ወጥተሽ ብታቀቢው ገበያ ማግኘት የሚችለው ለወደፊቱም ቢሆን ያንቺ ሞደስ መሆንና ለማህበረሰብ ሕግጋት መገዛትሽ ነው። ለፓብሊክ ሞራል ሁሉ ጊዜም ለመገዛት ፈቃደኛ እንትሽን ማሳየት አለብሽ። ይሄ ብቻ አይደለም። በዚሁ ሁኔታ ላይ ራስሽን ለመከላከል የሰራሽውን ቪዲዮ አይቼዋለሁ። ምን ላድርጋችሁ፣ ምን አድርግ ነው የምትሉኝ? ይሄ አቀራረብ ራሱ this mode of cadence of speech በራሱ በጣም ጎንታይ እና ተንኳሽ ነው፣ ኦፌንሲቭ ነው። ለተለ ነገር እንደገና ትሁት ሆነሽ እስ ለወደፊቱ አስተካክላለሁ ወይም ደግሞ ይሄንን ራስሽን ለመከላከል የሰራሽውን ቪዲዮ ከመስራትሽ በፊት ከሲኒየሮች ጋር፣ ባለሙያዎች ጋር ስለ አቀራረቡ ነው ተማክረሽ ቢሆን መልካም ነበር። ሶስተኛው መልእክቴ አሁን ያንቺ ድራማ ሞር እያደገ እንዲሄድ እና ለህብረተሰቡ እንዲያስተምር ነው የፋናወጊነት ሚናሽ ቀጣይነት እንዲኖረው። እንደማስታውሰው ከ20 ዓመት በፊት 18 ዓመት በፊት በኢትዮጵያ ቴሌቪዥን ጥላውንና ዘውገ ፕሮሞሽን የሚባሉ ነበሩ። አይ ቲንክ አሁንም አሉ። የቀጠሉበት አይመስለኝም ግን ብዙ አጫጭር ቪዲዮዎች ድራማዎች ይቀርቡ ነበር ቴሌቪዥን ላይ በተለያዩ ማህበረ ኢኮኖሚ በቢሮክራሲ በሙስና ላይ ህጻጾችን ለማሳየት ጥረት ያደርጉ ነበር። አይ ቲንክ እዛ ላይ ምን ስራ እንደተሰራ ጥናት ለማድረግ ብትሞክሪ እና ወይም አሁንም አሉ ይመስለኛል። አንዳንድ ሬዲዮ ላይ ቲቪ ላይ አያቸዋለሁ። ፈልገሽ አግኝተሽ ከነሱ ልምድ የምትወስጅበት ሁኔታ ቢኖር ጥሩ ነው ደግ የእነሱን ሞዴል ነው ይዘሽ የመጣሽው። በተረፈ ግን በቃለተውኔት መልክ የመቅረቡ ነገር እንዲታስብበት፣ የኮዝ እና ኢፌክት ኮሬሌሽን እና ደግሞ ጠንከር ባሉ የሀገር ውስጥም የውጭ ሁኔታዎች፣ በተለይም ወጣቱን አድሬስ ሊያደርግ በሚችል መልኩ ስክሪፕትሽ በዛ እንዲቀኝ የማደግ ሁኔታ ብትፈጥሪ በጣም ደስ ይለኛል። በተረፈ መልካም እድል እመኝልሻለሁ። ብዙም የጎዳውሽ አይመስለኝም። አይ ቲንክ በታላቅነቴ ግን እንድታዳመጭኝ ሳልፈልግ አልቀርም። ይሄው ነው። ቪዲዮን ሰምታ ነው ማለት ነው ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል ማለት ነው። ይምረጡ እንቅስቃሴ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። እንግዲህ ቪዲዮን በደንብ እንደሰማችሁት ነው እኔ ስለዚህ ቲክቶክ አዋርድ ስለሚባለው ትውልድ መርጦ በሚያወጣ በሚመስል መልኩ ስንት የሚታጩ ለሀገር በጤነው በልማት በግብርና ከከተማ ወጦ መኖር እንደሚቻል ብዙ ነገር የሰሩ ሰዎች እያሉ የማይሆኑ ሰዎች ተሰባስበው በዛ መታጨታቸው ሳይቀር ዛሬ ደግሞ መለኪያና ሕዝቡን ካለበት ጭራሽ ወደ ውድቀት የሚሰድ ነገር ነል። እኔ እንኳን ዛሬ ላወራ የመጣሁት ስለ አዶናይ ነው። ስግጥ ፍምስ አሪፍ ትሬንድ ነው። ትውልዱን በምትፈልገው መልኩ ማንም ወደ እምነት ልትወስደው ትችላለህ። እንደ በጭንቅላትም ተዘቅዝቀ ሊጨፍር ትችላለህ እኛ የምንኖርበት ሀገር ልጆችን የምናስተምርበት ከተማ ስለሆነ እስከ ቀራኒው ስንችል እንደዚህ ያወራችሁትን ለመቀለስ እንሞክራለን። ወደ አላስፈላጊ ነገር እስከምትገቡ ድረስ እስኪለይልን እስከ ዘው እንቀጥላለን። ስግጥ ፍምስ ያልከው ነገር ይህንን ቪዲዮ ተመልከት፣ የመጀመሪያውን ዝርዝሩን እንመጣበታለሁ። በሁለተኛ ደረጃ ይህንን ቪዲዮ ተመልከት፣ ከታች ያለውንም ተመልከት

አሁን መጨረሻ ላይ ያመጣው ትሬንድ ስለሚያሳስበኝ ለወንድ ልጆቻችን ስጋት ስለሆነ የወንድ ልጆቹን ጓደኛዬ ሊያጠና ብሎ የሱኩ ያልሆነ ጓደኛ የአጋንንታዊ ምስል ሜካፕ የተሰራ እዛ ላይ እጁን እየሳም የህፃኑ ልጅ አሪፍ ምሽት እናመሻለን እያለ አሪፍ ምሽት እናመሻለን። አባቴ አንተ ገባህ አልገባህ፣ ስለ ስለማህበረሰቡ የለም እኔ በገባይ ልክ ነግርሃለሁ። እኔ በገባይ ልክ ታግላለሁ። እንዳሳየው አንደኛው ፎቶ ተማሪዎች መምህር በሚያስተምርባቸው ጊዜ ሞባይሉን አውጦ ቻት እያደረገ ምናምን ዩቲብ እያየ ነው ትውልድ እየተማር፣ የስግጥ ፍምስን ውጤት እንድታየው ብዬ ነው። እዚህ ጋር ደግሞ በስፖርት ቻሌንጅ እነዳዋ ጋ ከእነ ምናምን ጋር እነ ጊዜ ጋር የሚፈካከር ልጅ ወደ ጋሞዩን ደቡብ ያለ ልጅ ኤ ሚስኪን ልጅ፣ ድሀ ልጅ የሴት ልብስ ለብሶ እያንቋለጠልህ ነው። አየኸው ስግጥ ፍምስ ውጤቱን፣ ይሄ ነው የስግጥ ፍምስ ውጤት። አራተኛውን ፎቶ ደግሞ እንጀራ ሰው አገሩ ላይ ሴት ሁለት ህፃን ሴት ልጆቹን ከተማ ላይ መኖር አቅቶት የኑሮ ውድነት ጭንቅላቱን ሰርስሮት ልጆቹን በሊቢያ ይዞ ተሰዶ ፈረንሳይ የገባው ልጅ እንጀራ ፍለጋ ነበር። ዛሬ እንጀራ ቀለም እየተነከረ መሳያ ሆኗል። የምንም ነገር ህግ የለውም። የምንም ነገር የድምፅ የቪዲዮ የትውልድ መቅረጫ የሚባል የሆነ ህግ ስላልወጣለት ስግጥፍ ምሳሪፍ ሰዓት ነው ያመጣኸው እምነግርህ፣ አንተ ና ታዲያ፣ ሰይፉ ላይ ቀረብክ አልቀረብክ፣ እነ መልእክተኛው በተቀመጠበት አንተም ትቀመጣለህ። እነ ኃይለ ገብረ ስላሴ ኢንተርቪው ባረጉበት እነ ዮኒ ማኛ ተቀምጠበት ይሄዳሉ። ሰይፉም ዩቲቡ ይታይ። ለምን ሰኞ መልአኩ ገብርኤል ማክሰኞ ሳጥናዊ ላይ ይቀመጡበት። ዩቲዩብ ነው፣ ሽቀላ ነው። ህዝቡ ያቅርብ ይበለው። ህዝቡ እኮ በረ የነዛ አባቶች ልጅ ልጆች ነን። ኮዝ ባለ ተብሎ ይገበዛል። ኤ ቮይስ ይህ የማስተላልፈው መልእክት ለሰይፉ ምናልባት ደርሶት ቁጭ ብሎ አስቦ ለሴት ልጆቹ ለወንድ ልጁ አስቦ ከዚህ ነገር ይታቀቢ የሚቆጣጠር ህገ መንግስት ይረቂውን ሰግጥ ፈምስ እያለ የሚፈጭና በእጅ የሚበላ እህል የሚያቦኩ የሚያበጥሩ የገጠር የገበሬ ልጆች ከጭንቅላታቸው ላይ ጤፍ እንትን እያሉ ጤፉን በጫማ እየመቱ እየበተኑ እንደዚያ ይሆን? ምንቀጥለው ይህ ይሆን? ስልጣኔ አውሮፓውያንን በአንድ የተቆጣጠር ናቸው። አውሮፓውያን ማለት አጉሜ ያልተጨመረላችሁ አስራ ሁለት ወር ያላችሁ ሰባቱን ወር በረዶ የሚወጣቸው በሶስቱ ወር ግን አምርተው ስንዴውን ቀቅለው አምክ ነው። የቻሉትን መድኃኒት ልከው ልከው በጸበልና በድዋ በሙስሊም ምናምን ድዋ ሰው ትውልድ 789 እየወለደ በኮሌራ በኢቦላ በኮሮና ስንዴውን አምክ ነው የምን የምንበላው የምንጠጣውን ዘይት በርዘው ከምግብ ሞርቴደላ ብለው የማያመጡት ፓጄጅ የለም። የጥጃ ስጋ እያሉ ካንሰር የሚያስዝ በትሪደንት ማስቲካ የጎማ የፕላስቲክ የተፈጨ የላቁ ይሞከሩ እኔ እስከ ገባኝ እልፈልፋለሁ እስከ ገባኝ እጩሀለሁ። የምኖርለት ህይወት የሌለኝ የሚያጓጓ ህይወት የሌለኝ ምናምን ሆነ የለም እግዚአብሔር አምላክ በሚያውቀው ኢትዮጵያ ውስጥ 15 ደስተኛ ይጠረው ቢባል ድንግል ምስክሬ ናት እንደ ሳይክል ተወዳዳሪ እስከ ሶስተኛ ነው ወጣ ያለኝን ነገር ስለማመሰግን በዙሪያ ያሉ ጓደኞች ኮሚንት ላይ ሲጽፍ ያላችሁ እንኳን እኔ እኔ ስቄ ሰውን ማስቀ ፈገግታንም አጋባ ሰው ነበርኩ። እድሜ አይቼ እንዳላልፍ ራስ ወዳድነት ሆነ። ዛሬ ወንድ ልጅን ደብቄ ባስተምር ነገ ወንዶች ትምህርት ቤት ላይ የተመሳሳይ ጾታ ሲጀምሩ እዛ ታች ይደረጋል። ከቤት ነው ቆሻሻ ማጽዳት ያለብን። ቤትም ሳሎንን በአባ በሽታ ስትወጣ ሃይላንድ ሰገራ ሽንት ካለ ትለከፋለ በሽታ ስትወጣም ስገባ የሚዘው የምትወጣ ነገር ነው። ቤትም መጽዳት አለበት። ጎዳና መጽዳት አለበት። የነም ተመሳሳይ ወደ አስራ አምስት ሴቶች የሆስፒታል የእሙማን የሚመስል አንድ አይነት ዩኒፎርም ለብሰው እንደዛ ማታ ወይን እየጠጡና፣ ምን እያለማመዳችሁ ነው? ምን ፈልጋችሁ ነው? ምን ልታስተላልፉ ፈልጋችሁ ነው? ሀይባየላችሁ። እግዚአብሔር አምላክ ብዙ ዓመት ተንበርክኬ አልቅሼ ሌሊት ሌሊት ለሀያ አምስት ዓመት የጸለይኩ ከልጅነቴ ጀምሬ ያልተውኩህ አምላክ እግዚአብሔር፣ የድንግል ማርያም ልጅ እኔን አንድ ቀን ባለውም ስርዓት ሆነ በሚቀየረውም ስርዓት ሆነ በሚመጣውም ስርዓት ሆነ እኔን እኔ ለአንድ ወር ለአንድ ወር ነው የምነግርህ እኮ ለአንድ ወር ብቻ የሚዲያ ሚኒስተር የሚባል አዲስ እስከዛሬ የሚኖር አይኖር አላውቅም። የሆነ ኮንትሮል የሚያረጋ ይለ እንዳለ አውቃለሁ። የማህበራዊ ሚዲያ ኮንትሮል እየተደረግን ስለሆነ አንድ ቀን የማህበራዊ ሚዲያ እያንዳንዳቸው የሚጠቀሙበትን ሲም ካርድ፣ እያንዳንዳቸው የሚኖርበትን መኖሪያ ቤት አድርጌ አይደለም እንደዚህ ሰዎች አጠውት በበረሃ

እባክል ለትውልዱ፣ አንድ ሰው አጥፍቶ አንድ ሰው አንዳችን አንዳችን ነበር። ልክ እንደ ክርስቶስ እንደተሰቀለበት ዘመን በርባንም ፍታ፣ ክርስቶስን ስቀል ያልን ትውልድ ሆነ እንጂ መልእክተኛው በተቀመጠበት ቦታ አዶናይ ሰግጥ፣ ሰግጥ፣ ሰግጥ ብሎ ሊቀመጥ ነው። የሰግጥን ውጤት ሰግጥ ማየው ወንዱ የሴት ቀሚስ ለብሶ አፍንጮውን ተበስቶ እምብርቱን ተነርሎ መጣለ አላቅም። ግን እግዚአብሔር መሰክሬ ነው ነው የምነግራችሁ። እኔና በጣት የምንቆጠር እኔ መሰሎች የሆነ ቀን ተሰባስበን እግዚአብሔር ረድቶ ከህገ መንግስት ጋር ተዋቅረን ወደ ማህበራዊ ሚዲያ የመጣን ጊዜ፣ ቃል ለሰማይ፣ ቃል ለምድር እኔ ምድራዊ ስልጣን አይደለም የተሰጠኝንም ጋርድነት በምሰራ ሰዓት የሚያውቀ ያውቃሉ። ጋርድ ሁን ስባል ሌላ ሰው ጠርቼ ደውዬ አቀሳሰር የማስመረጥ አለቅነት ባርነት ነው ለኔ። ከምትወደው ሰው ያርቃል። እንኳን ይህንን መሰረታዊ ፍላጎቱ አምስት ፐርሰንት ያልተሟላ ህዝብ ቅርጫና በግ ፍየል አድርጎ ዶሮ ሶስተኛ አራተኛ ልረድ ብሎ ዛሬ የቀበሌ የግማሽ ኪሎ ስጋ መደር ከባድ ነው። ከዛ ሞመንት ወደዚህ ሞመንት የተፈጠፈጠ ማህበረሰብ ቁሞ ማየት በቴሌቪዥን አይቻል። ግን አንድ ቀን እግዚአብሔር አምላክ ካለ ትምህርት ይጠይቃ ይጠይቃ አላቅ እንደ ኢብራሂም ትራውር የሚሆን ምናምን በሆነ ነገር ግን ወደ ማህበራዊ ሚዲያ የወጣው ጊዜ ወላጅ እናትን ፒችን ያስለብሰ በየሸራተኑ በየቤተ መንግስቱ ዙሪያ ጥግጥግ እያስዳነስክ የእናቴ መቀመጫ ያምርም ቂጥሽ ምናምን የምትለውን ትሬንድ ማታ በፔንሲዮን በአልቤርጎ ቤት በዛ ቫኬሽን የሆነ እየወጣ ከሀገር ምናምን መዝናናት ምናምን መጨመላለቅ ትችላለ። ይህንን ትሬንድ ግን ከሶስት ዓመት እስከ ዘጠና አምስት ዓመት ያሉ ወላጆችና ህጻናት የሚይዙት ስለሆነ እኔ እግዚአብሔር ብሎ ወደዛ ስልጣን የመጣው ጊዜ ትምህርት ጠይቃ ጠይቃ አላቅም። አገርን መውደድና ትውልድ መቅረጽ የሚበቃ ይመስለኛል። ትምህርት ደግሞ አያንሰኝም። የግድ እንግሊዘኛ ማውራት የለብኝም። ዛሬ ጊዜ በቀይ ግዛት ገዝተው ሊጭኑብን የነበረውን እንግሊዘኛ ዛሬ ቦሌ በፍቃዱ አማርኛ ስታወራ ዋተፋክ እያሉ ይሳሳቁባል። እመኑኝ ወደ ሚዲያ የመጣው ጊዜ እንደ ኪምጁን አንድ አይነት የአዳማ ዩኒፎርም ካኪ ባላስለብሳችሁ፣ ከመስመር እንዳትወጡ። ከመስመር የወጣ ደግሞ እመነኝ የምንም ህግ በለው የአደባባይ ህግ በለው የሸሪያ ህግ በለው፣ አላክ ትውልድን ያሳ ተዋገው የሚያገኝበት ቀን ይመጣል። እግዚአብሔር አምላክ ብሎ እንዲሁ ይህን ቃሌን ፈጣሪ ይስማ። ሰግጥ እየተባለ ወንዱ የሴት ሴቱ የወንዱ ልብስ ልብሱን እንደዚህ የሚያሸላላ ወንዱ አፍንጮን እምብርቱን ተነርሎ ከተማ የሚዞርበት ጊዜ ኮፒ ሊንክ ሸር አድርጉት፣ ቀላቅሉት እቀላቀላለሁ ካልክ እንዳልኩ በርባን ፍታ ክርስቶስን ስቀል ያልክ ትውልድነህ። ባናት መዘቅዘቅ ትችላለህ። ገብረ ኢየሱስ ትውልድ አሳስበኝን። እኔ እንግዲህ በዚህ ላይ ማለት ምፈልገው ምንድን ነው፣ አዶናይ እንግዲህ ለሌሎቹ ማስተማሪ የፈለገው እንዳይመስለኝ ከሆነ ብዙ የሚፈሩ ወጣቶች አሉ፣ በዚ ስኪል ኖሯቸው ደግሞ በየቤቷቸው የሚኖሩ ሰዎች አሉ። እነሱን ሰግጠው ከቤታቸው ወጥተው ደና ነገር እንዲሰሩ ከአሪፍ አይምሯቸው ላይ ያለውን አሪፍ ነገር እንዲሰሩ ነው እንጂ፣ በዚህ መልኩ እንግዲህ አንዳንዶች አሉ ማሰብ የማይችሉ በቃ የሆነን በቃ የውጭ ሀገርን የሆነን ኮንተንት አንጥጠው እዚህ መፍጠር የሚፈልጉ ሰዎች አሉ። እነዛ እነዛ ሰዎች የአዶናይ ስም ሊያጠፉት ይችላሉ ይላሉ፣ ነው እንጂ አዶናይዛ ጋ ያደረገው ምንድነው? ወጣቶች ወታችሁ ስሩ፣ ሰው ፊት ለፊት ውጡ፣ እንትና እንደዚህ ይለኛል ምናምን የሚለውን ነገር አቁሙ ነው እንጂ፣ እንደዚህ ተወጥቶ ወንድ ለወንድ እንዲሆነ ምናምን ነገር አይደለም። እኔ በምረዳው መልኩ እናንተ የምትረዱትን እንግዲህ ኮመንት ላይ ያስቀምጡልኝ በአስር ሺህ ብር

ምር እድሜና ጤና ይስጠን። የማያሳየን ነገር የለም። እንግዲህ ዛሬው ምርቃታችን ነው። እንግዲህ ቤተሰብ እንደምታዩት የጃኒ እና የአዶናይ ሞቀ ሸብረቀ ደመቅማቅ ያለ ነው። እንግዲህ ቤተሰብ የዛሬው ቪዲዮ ይህንን ይመስላል። በቪዲዮ ላይ ያላችሁን ሀሳብና አስተያየት እንደተለመደው ኮመንት ላይ ማስቀመጥ እንዳትረሱ ሰብስክራይብ እያደረጋችሁ በሚቀጥለው ባበደና በሚገርም ቪዲዮ እስክንገናኝ ድረስ የሚ።